እኔ እኮ ለመቀየር ፈልግ የነበረ እንደ ሁሉም አንድ አይነት ነው የኛ ሰው

ሰላም አለይኩም ውድ ቤተሰቦች ዛሬም በድጋሜ ተመልሻለሁኝ ያው እንግዲህ መግቢያ ላይ እንደሰማችሁት ነው ይሄ ቪዲዮ ይዤ ይሄ ኩትወርቁን ጁሙአ አለት ነው የጁሙአ ዋጋ ነው ማለት ነው ውድ ቤተሰቦች እንግዲህ የዛሬ አይደለም ዛሬ ምን ያክል ነው የሚለውንም እነግራችኋለሁ የጁሙአ አለት ዋጋ ያሰበልኝ በ434 ሪያል ሂሳብ ነው ልግዛሻ ላይ ማለት ነው እኔ የገዛሁት ስንት ነው 900 ሪያል እሱ እያለኝ ያለው ስንት ነው 1170 አሪያል፣ ሁለት መቶ ምናምን አትርፎኛል ማለት ነው። ሌላ ቦታም እንደዚሁ ከኛ ከገዛሽ 1240 ሪያል እንግዛሽ ብለው ነበር ማለት እሷን ሸጬ ሌላ ቅያሬ ከራሳቸው ከገዛኋቸው ማለት ነው። እና ሀባይብ ያውኔ መልሼዋለሁ። ዛሬ ስንት ነው ወርቅ ይዛችሁ ከሄዳችሁ ብትሸጡ ምን ያክል ነው የሚለውን እነግራችኋለሁ። አንድ ግራም ወርቅ ባህሪን ከሆነ አራት መቶ አርባ አሪያ ላይ ገዟችኋል ማለት ነው። ልዩነቱን እንግዲህ እሰቡ የጁሙ አለት እና የዛሬው ምን ያክል ልዩነት እንዳለው እንግዲህ ያው በኒ ወርቅ ማሰብ ትችላላችሁ ማለት ነው። ሀባይ ከዛ ውጭ ግን ዛሬ እያንዳንዱ የምነግራችሁ ይሆናል ማለት ነው። ውድ ቤተሰቦቼ ዛሬ በሪያድ ይቅርታ፣ በጅዳ አንድ ግራም ሀያ አንድ ካራንት ባህሬን አንድ ግራም ወርቅ 445 ሪያል እየተሸጠ ይገኛል። ይሄ የግራሙ ሂሳብ ብቻ ነው ማለት ነው፣ ያለ ደሪባ ያለ መስነእያ ያለ ምንም ነገር። ስለ ደሪባ ስለ መስነእያ ብዙ ጊዜ ተናግሬ ያለሁ ወደኋላ ያለውን ቪዲዮ አዳምጡት ማለት ነው ሀባይብ። እንግዲህ የአንዷ ግራም ሂሳብ ነው ማለት ነው፣ በጅዳ እያለው የነገርኳችሁ ኳችሁ። መካ አንድ ግራም 21 ካራንት ባህሪን 448 ሪያል እየተሸጠ ይገኛል። ጦይፍ ላይ 1 ግራም 21 ካራንት ባህሪን የግራሙ ሂሳብ ብቻ 1 ግራም ወርቅ 444 ሪያል እየተሸጠ ይገኛል። በመዲና 1 ግራም 21 ካራንት ባህሪን 446 ሪያል እየተሸጠ ይገኛል ማለት ነው። ከመስን እያጋ ወደት ሄደ የሚለውንም ጠቅልላ አድርጌ ነግራችኋለሁኝ። እስከ መጨረሻው እንግዲህ አዳምጡም። መዲና ያለውን ነግራችኋለሁ። ጄዛን 1 ግራም 21 ካራንት ባህሪን 443 ሪያል እየተሸጠ ይገኛል። ከአዲሱና እናንተ ይዛችሁ ከዳችሁ የምትሸጡት የተወሰነ ፈርቅ ነው ያለው። ለምን እኛ ስንገዛቸው የደሪባ የመስን እያና የመሀል ሊጨምሩብናል። እኛ ግን ስንሸጥ ወርቅ ይዘን ከሄደን አሮጌ ማለትም ከአሁን በፊት የገዛ ነው ይዘን ሄደን ብንሸጥ ያው የግራማን ሂሳብ ብቻ ነው እንጂ የሚያስቡልን አስበው የሚሰጡን የመስነያ ምናምን እነሱ እንደሚጨምሩት አይጨምሩልንም ማለት ነው። ይሄን ማወቅ አለባቸው። አብሃ 1 ግራም 21 ካራንት ባህሪን 445 ሪያል እንደዚሁ እየተሸጠ ይገኛል ማለት ነው። ከሚስም 1 ግራም 21 ካራንት ባህሪን 443 ሪያል ከ50 ሳንቲም እየተሸጠ ይገኛል ማለት ነው። ሀባይ ብነጅራን 1 ግራም 21 ካራንት ባህሪን 450 ሪያል እየተሸጠ ይገኛል። ሪያድ 1 ግራም 21 ካራንት ባህሪን 450 ሪያል እየተሸጠ ይገኛል ማለት ነው። ከመስነ እያ ጋር 1 ግራም 21 ካራንት ባህሪን ሪያድ ላይ 490 ሪያል እየተሸጠ ይገኛል ማለት ነው። ምን ያክል ነው ከደሪባ ጋር የሚለው ከመጣን አንድ ግራም 21 ካራንት ባህሪን 400 ይቅርታ፣ 550 አሪያል ገብቷል ማለት ነው። እሰቡት እንግዲህ እኔን እንኳ ስትከታተሉኝ ወርቅ ምን ያክል ነበር? እስኪ ሀባይብ ወርቅ ምን ያክል ነበር? የኔን ቻናል ለመጀመሪያ ጊዜ ስታዩት ስንት ነበር? እርግጠኛ ነኝ 370፣ 330፣ 340 በሆነበት ጊዜ የምትከታተሉ ልጆች አላችሁ። አሁን ወዴት ደረሰ? እስኪ በዛን ሰዓት እንኳ ገዝታችሁ ቢሆን ገንዘብ ካላችሁ በዛን ሰዓት ገዝታችሁ ቢሆን አሁን እንደውም ትርፍ ነበረው ማለት ነው። እና ወዶችዬ ገንዘብ ካላችሁ የኔ እንኳን ትንሿ 2 ግራም ነጥብ 7ቷ 270 ሪያል ነው ያተረፈችው። እሺ በዛን ሰዓት የ1900 ብር አጥፍቼውስ ቢሆን እስካሁን ይኖር ነበረ? ነገር ግን ወርቅ ላይ ስለዋልኩት አንደኛ፣ ያጌጥኩበት ሁለተኛ ደግሞ ብሩን እንደውም አትርፎ ይዞ ተቀመጠ ማለት ነው። ይሄን ሁሉ ማወራችሁ ለምንድን ነው? እንድት ይዙ ገንዘብ ካላችሁ ወርቅ ገዝታችሁ እንድት ይዙ ነው እንጂ ለሌላ አይደለም። ሀባይ፣ ከዛ ውጭ ግን እንግዲህ ሳውዲ አረቢያ ያለውን የወርቅ ዋጋ ከነገርኳችሁ ወደ ሌላው እሄዳለሁ ማለት ነው። በኢማራት 1 ግራም 21 ካራንት ባህሬን የአንድ ግራም ዋጋ 435 ሪያል እየተሸጠ ይገኛል፣ በዛሬ የቀን ውሎ ማለት ነው። ከዛ ውጭ ግን ጆርዳን ላይ 1 ግራም 21 ካራንት ባህሬን 85 ዲናር እየተሸጠ ይገኛል። 22ቱ ካራንት 89 ዲናር በመሸጥ ላይ ይገኛል። 18ቱ 73 ዲናር እየተሸጠ ይገኛል ማለት ነው። ጉድ ቤተሰቦች! 24ቱ 98 ዲናር በመሸጥ ላይ ይገኛል። ይሄ በጆርዳን ያለው የወርቅ ዋጋ ነው። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 118 ዶላር እየተሸጠ ይገኛል። ዛሬ በኳተር 1 ግራም 21 ካራንት ባህሪን 438 ሪያል እየተሸጠ ይገኛል። 18ቱ ካራንት 368 ሪያል እየተሸጠ ይገኛል ማለት ነው። 22ቱ ካራንት 1 ግራም ወርቅ 450 ሪያል እየተሸጠ ይገኛል። 24ቱ ካራንት አራት መቶ ዘጠና ሁለት ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች ይሄ እንግዲህ ያለው የወርቅ ዋጋ በኳተር ነው ማለት ነው። በኮይት አንድ ግራም ሀያ አንድ ካራንት ባህሪን ሰላሳ ስድስት ድናር እየተሸጠ ይገኛል። ሀያ ሁለቱ ካራንት ሰላሳ ስምንት ድናር በመሸጥ ላይ ይገኛል ማለት ነው። ሀያ አራቱ ካራንት አንድ ግራም ወርቅ አርባ ሁለት ድናር እየተሸጠ ይገኛል። ይሄ በኳተር ያለው የወርቅ ዋጋ ነው ማለት ነው። ሀባይብ ጀርመን ላይ 1 ግራም 21 ካራንት ባህሪን 101 ኤሮ እየተሸጠ ይገኛል። 22 ካራንት 106 ኤሮ እየተሸጠ ይገኛል ማለት ነው። 24 ካራንት 117 ኤሮ እየተሸጠ ይገኛል። ይሄ የዛሬ የ ማክሰኞ የቀን ውሎ ነው ማለት ነው። ውድ ቤተሰቦች ባህሪን አገር አንድ ግራም 24 ካራንት ወርቅ 50 ዲናር እየተሸጠ ይገኛል። 22ቱ ካራንት 46 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት ባህሪን 44 ዲናር እየተሸጠ ይገኛል። ይህ እንግዲህ ባህሪን ያለው የወርቅ ዋጋ ሲሆን ነጅራን አንድ ግራም 21 ካራንት ባህሪን 450 ሁለት ሪያል እየተሸጠ ይገኛል። 18 ካራንት 390 ሪያል በመሸጥ ላይ ይገኛል ማለት ነው። 24 24ቱ ካራንት 519 ሪያል እየተሸጠ ይገኛል። 22 ካራንት 477 ሪያል በመሸጥ ላይ ይገኛል ማለት ነው። ተመልሽ እንግዲህ ነጅራን ገብቻ አለሁ ማለት ነው ውዶችዬ። ለዛሬ እንግዲህ ይዤ የመጣሁት ይህንን ይመስላል። ያልነገርኳችሁ ካለ ኢንሻአላህ በሌላ ያው የቅርታ ወዶችዬ ደማም፣ ተቡክ፣ ሀይል ያልነገርኳችሁ ማለት ነው። ይሄ ከሪያድ ጋር ተመሳሳይ ስለሆነ ያው ተመሳሳይ የሆነውን ከተማ ደቂቃ እንዳላበዛ ያው አልፈዋለሁ ለዛ ነው። በሌላ ቪዲዮ እንግዲህ እስከምንገናኝ ድረስ ለእኔም ለእናንተም መልካም ጊዜ ይሁንልን። በያላችሁበት ሰላም ቆዩ።